የእመቤታችንን ስም እያሰበ ዝክር የሚዘክር አንድ ባለጸጋ ነበር። በልቶት ጠጥቶት እንደሆነ ለነዳያን ሰጥቶት መጽቶት እንደሆነ አልታወቀም። ገንዘቡ አለቀበት። በልቼ ጠጥቼ በምኖርበት አገር ተርቤ ተጠምቼ፣ ከብሬ ገንኜ በምኖርበት አገር ተንቄ ተዋርጄ አልኖርም ሶ ሰው ወደማያውቀኝ አገር እሄዳለሁ ብሎ ሲሄድ ከመንገድ ጸላኤ ሰናያት ሰይጣን አገኘው። ወንድሜ ወደየት ትሄዳለህ? አለው። እንዲህ ያለው ባለጸጋ ነበርኩኝ ገንዘቤ አልቆብኝ በልቼ ጠጥቼ በመኖርበት አገር ተርቤ ተጠምቻ አልኖርም ብዬ ሰው ወደማያውቀኝ ሀገር እየሄድኩ ነው አለው። በል ፈጣሪ መንገድህን ያቅናልህ ብሎ ተሰናበተው። እልፍ ሲል በምትሐት ድንጋዩን ወርቅ አስመስሎ አንተ ሰው አንተ ሰው ብሎ ጠርቶ ይህንን ብሰጥህ አይበቃህም? አለው። ይህስ እንኳን ለኔ ለልጅ ልጆቼም ይበቃል አለው። ይህንን እሰጥሃለሁ፣ አንተስ ግን ምን ወሮታት ከፍለኛለህ? አለው ያልከኝን ሁሉ አደርግልሃለሁ አለው። እንግዲያውስ አጋዝተ ሰማይ ወምድር ስላሴ ፈጣሪ አደሉም ብለህ ካድልኝ አለው። ካደ። ጻድቃን ሰማይታት አያማልዱም ብለህ ካድልኝ አለው። አያማልዱም ብሎ ካደ። በኋላም መቤታችንን ዘንግቷት ሳለ ትዝ ሲለው እንዲያውም የምትጻረረኝ ወላዲት አምላክ የምትባላለች እሷን አታማልድም ብለ ካድልኝ አለው። ምን ይዞ ይሄዷል ጉዞ እንዲሉ እሷን ማ የድሃ ምርጉዜን እሷንስ አልክድም አለው። የሰይጣን ከፍቅሩ ጸቡ ይበረታልና በምታት ወርቅ ባስመሰለው ድንጋይ ልቡን ብሎ ገደለው። ይህች ነፍስ ጻድቃን ሰማይታትን ክዳለችና ተፈረደባት። ጻድቃን ሰማይታትም ተክደዋልና የማያማልዱ ሆነ። መቤታችን ቀርባ ልጀሆ ሆ ይህችን ነፍስ ማርልኝ አለቸው። ከልብንይት ይትማሃር ወእሜ እናቴ ሆይ ውሻ ወደ ቤተ እግዚአብሔር ሲገባ ዝም ይሉታልን? ይህች ወዳጆችን የካደች ናትና ምህረት አይገባትም አላት። ለዘ ፀውአስ መኪ ወለዘ ገብረ ተስካረኪ ምህር ለኪ ስምሽን የጠራውን መታሰቢያሽን ያደረገውን እምርልሻለሁ ያልከኝ ቃል ኪዳንህ ታበላ ልጄ አለቸው። እናቴ ሆይ እንዲህ አልኩሽ። ከምግባር ያዳጠው ነው እንጂ ከሃይማኖት የተናወጠው ነው። ይህቺስ ምህረት አይገባትም አላት። እመትሮን ለአቅባት ለአጥባት ወስ ጽሮን ለአባላት ጡቶችን እቆራርጣቸዋለሁ፣ ሰውነቴን እሰነጣጥቀዋለሁ እያለች ታለቅስ ጀመር። እሱንም በአምሳል ሕፃን ታቅፋው ነበርና አወረደችው። ወአክሞሰሰ እግዚአብሔር ይላን ጌታም ፈገግ ብሎ እናቴ ሆይ ስለ ደግነትሽ ምሬልሻለሁ አላት። በል ከማርክልኝስ፣ ነፍሱን ከስጋው አዋህዳ አስነሳልኝ አለችው። ነፍሱን ከስጋው ጋር አዋህዶ አስነሳላት። ምነው ካድክ አለችው? ቢርበኝ አላት። ቢርብ ፈጣሪን ይለምኑታል እንጂ ይክዱታልን? በል አሁንም ከአንዲት ሀገር፣ ልጄ ሀብትህን አቅንቶልሃልና ወደዚያች ሀገር ሂድ አለችው። በዚያች ሀገር አንዲት መልከ መልካም ሴት ልጅ ያለችው አንድ ባለጸጋ ነበር። እንደ ሱ ያለ ባለጸጋ መጥቶ ልጅህን ስጠኝ ላግባት ሲለው ልጄን በሀብት ብትተካከላት በመልክ አትመስላትም ይለዋል። እንደ ሷ ያለ መልከ መልካም መጥቶ ልጅህን ስጠኝ ላግባት ሲለው ልጄን በመልክ ብትመስላት በሀብት አትተካከላትም ይለዋል። እንዲህ እያለ ሲያፈር ሲኖር ነበር። እንዲህ ማድረጉ ስለምን ነው ቢሉ ልጁ አንድ ብቻ ናትና መለየቱ ቸግሮት ነው ይላሉ። ያ ባለጸጋ ከቤተ ክርስቲያን ሂዶ የባለጸጋ ጸሎት አጭር ነውና አንዲቷን ልጄን ሀብቷን አቅናልኝ፣ እድሜዋን አርዝምልኝ ብሎ ተቀመጠ። ያ ሰው ቤተ ክርስቲያን ሂዶ ለእንግዳ ቤተ ክርስቲያን እየዞሩ ማየት ልማድ ነውና እየዞረ ሲያይ ከዚያ ሰው ደረሰ። ሂዶ ከፊቱ ቆመ። ያ ሰውም ትንሽ እንቅልፍ ሽልባ አድርጎት ሳለ እመቤታችን አንተ ሰው፣ አንተ ሰው ብላ ጠርታ ያችን ልጅህን ለዚህ ሰው ስጠው ብላው ተሰወረች። ብንንቢ ሰውየውን ከፊቱ ቆሞ አገኘው። በልናንሂድ ብሎ ወስዶ ልጁን አጋብቶት ንብረቱን አውርሶት ከዚህ ደረሰ።